የኢትዮጵያ ብሮድካስቲንግ ኮርፖሬሽን የ1446ኛውን የታላቁን የረመዳን ወር የጾም ወቅት ምክንያት በማድረግ በዚህ በተቋሙ ዋና ጽህፈት ቤት ነው እንግዲህ በምትመለከቱት ሁኔታ የኢፍጣር መርሃ ግብር እያከናወነ የሚገኘው። በዚህ የኢፍጣር መርሃ ግብር ላይ እንግዲህ የተለያዩ የእስልምና እምነት ተከታዮች ባልደረቦች፣ ተጋባዥ እንግዶች እንዲሁም ከእምነቱ ውጭ ያሉ የስራ ባልደረቦችም የዚሁ አካል ሆነው የኢፍጣር መራ ግብሩን በጋራ እየከወኑ ነው የሚገኙት። እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የኢፍጣር መራ ግብሩን ከባለፈው 2016 ዓመት ወይም 1445ኛው ከታላቁ የረመዳን ወርጾም ጀምሮ እንግዲህ አሁን ለሁለተኛ ጊዜ ነው እያደረገ ያለው። በዚህ መርሃ ግብር ላይ እንግዲህ ተቋሙ ከተለያዩ አካባቢዎች የመጡ ከተለያዩ የሀገሪቱ ክልል ከተለያዩ ሃይማኖት የተውጣጡ ማህበረሰብ ክፍሎች የሚሰሩበት እንደመሆኑ እንግዲህ ህብረ ብሔራዊነትን ከማረጋገጥ አንጻር እንደዚሁም ደግሞ ለሌሎችም ተቋማት አርያ ከመሆን አንጻር እንግዲህ ይህ የኢፍጣር መርሃ ግብር እንደተከናወነ ነው ከመድረኩም ሲገለጽ የሰማ ነው። ከዚሁ ጋር በተያዘ እንግዲህ አጠገቤ አንድ የስራ ባልደረባ ይገኛሉ። እስቲ እንተዋወቅና ወደ እሳቸው ምንሄድ ይሆናል። ጤና ይስጥልኝ እንደምናሉ። እስቲ እንተዋወቅ መሀመድ ካሳ እባላለሁ ረመዳን ከሪም ረመዳን ሙባረክ እንዲሁም እንኳን ለአብይ ጾም አደረሳችሁ ሙስሊም ያልሆናችሁ ወገኖቻችን መልካም እንግዲህ፣ በዚህ መድረክ ላይ እንግዲህ በተደጋጋሚ ሲገለጽም ሰምተናል። መጀመሪያ እንኳን ለዚህ ቀን እርሶንም አደረሶ። እንዲያው አብሮነትን ከማደራጀት አንጻር፣ ባህላዊ እሴቶችን ከማጠናከር አንጻር በእንደዚህ አይነት መልገድ ሙስሊም ክርስቲያኑ ሰብሰብ ብሎ የኢፍጣር መርሃ ግብሩን መሳተፉ ያለው ሚና እንዴት ይገለጻል? ያው ኢቢሲን በጣም መጀመሪያ ማመስገን ያስፈልጋል። ዛሬ ትልቅና ደስ የሚል ለየት ያለ የኢፍጣር ስነ ስርዓት በዚህ በእሁድ ቤት እልፍኝ ስላዘጋጀና እኛንም ስለጋበዘን እንዲሁም ሙስሊም ያልሆኑትንም ወንድሞቻችን እና ወገኖቻችን በጋራ ስለሆንን ኢትዮጵያ ያው እኛ ኢትዮጵያውያን ወይም አፍሪካውያን ማለት እንችላለን። ሁለንተናችን ጋሪዮሽ ነው፣ የወል ነው በጋራ ነው። ሁሉ ነገራችን በወል የተሳሰረ በአንድነት በጋራ የሆነ ነው። ስለዚህ ከውልደት ከሞታችን ያለው ነገር ጋርዮሽ ስለሆነ ሁለንተና ስራዎቻችን፣ ክንውኖቻችን፣ ኑሯችን፣ በዓላችን፣ ድግሳችን፣ እምነታችንና የእምነት ስርዓታችን የተለያየ ቢሆንም ሕይወታችን ግን በጋራ ነው እና እንደዚህ አይነት ነገሮች ላይ ወይም አሁን ኢፍጣሩ ራሱ ብቻህን አይመከርም፣ አይወደድም። አንድን ሰው ማስፈጠር አለምን እንደማስፈጠር ነው። ስለዚህ በኢፍጣር ሰዓት በረመዳን ሰደቃ ማውጣት፣ በጎ ነገር ማድረግ ይወደዳል። በጣም ተወዳጅ ሁሌም ሰደቃ ይወደዳል። በረመዳን ደግሞ የበለጠ ተወዳጅ ነው እና የዛሬው የኢቲቪ ሰደቃ በጣም ይሄ የጋራነታችንን የሚያሳይ አሁን ስታዩ ሰውን ከደቡብ እስከ ሰሜን ከምስራቅ እስከ ደቡብ እስከ ምዕራብ መሀሉ ሁሉም የኢትዮጵያ አካባቢ የመጡ የሚዲያ ባለሙያዎችና ሌሎች ጥሪ የተደረገላቸው እንግዶችን ነው የምታየው። ስለዚህ ኢትዮጵያውያን አንድ ላይ እያፈጠርን ነው በዚች የእሁድ ቤት እልፍኝ ውስጥ። ስለዚህ እኛ የሚያምርብን የእኛ ልኬታችን ይሄ ነውና፣ በድጋሚ እንኳን አደረሰን። በጣም ደስ ብሎኛል። እጅግ አርጌ ያመሰግናለሁ። ግን እንዲያው አያይዘው እንዲገልጹልኝ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የተለያዩ የኢፍጣር መርሃ ግብሮችን እንግዲህ በሀገሪቱ ላይ የሚከናወኑትን ለሕዝብ ተደራሽ ያደርጋል እና ከዛም አልፎ ደግሞ ዛሬ በዚህ በእሁድ ቤት እልፍኝ እየተከናወነ ነው የሚገኘውና እንደዚህ አይነት ነገሮችን ተግባራዊ ማድረጉ በእንደዚህ አይነት ሀገር አቀፍ በሆኑ ተቋማት ውስጥ ያለው ሚናስ እንዴት ይገለጻል? ይህን ነገር ሳጠናክሮ ከመቀጠል አንጻር የኢቢሲ አቋምን ይመስላል ኢቢሲ ኢትዮጵያ ከተቋቋመበት ጊዜ ጀምሮ እኮ ኢትዮጵያ ኢቢሲ ውስጥ ነው ያለችው። ማለት የኢትዮጵያ ሁለንተናዋ እዚህ ግቢ ነው ያለው፣ እዚህ ቤት ውስጥ ነው ያለው አይደል? ሐዘኗ ደስታዋ፣ ከፍታዋ፣ ዝቅታዋ፣ ጭንቀቷ፣ ስኬቷ፣ ሁሉ ነገሯ ስለዚህ ሃይማኖታዊ ክንውኖቻችንም እዚህ ቤት መግባት አለባቸው። የሃይማኖታዊ ውደቶቻችንም እዚህ ቤት መግባት አለባቸው። ስለዚህ የእስልምናንም ሆነ የክርስትናንም ሆነ የኦርቶዶክስንም ሆነ የወንጌል አማኛው የካቶሊክም፣ የባህል እንደየ እምነቱ አገሪቷ ውስጥ ብዙ አይነት እምነት ስላለ ሁሉንም አካቶ እንደዚህ ማቅረቡ መዘገቡ ማስተዋወቁ ሄዶ ምና አላችሁ ማለቱ በጣም ደስ ይላል፣ ይበል የሚያሰኝ ነው ግን ኢቲቪ ኢትዮጵያ ኢቲቪ ውስጥ ስላለች ይሄ አንዱ አርካይቭም ይሄኮ የዛሬ 20 ዓመት 30 ዓመት ይሄ ታሪክ ነው ነው የሚሆነው። ና በጣም በጣም እናመሰግናለን። በዚህ አጋጣሚ እኔ የእሁድ ቤት አባልም ስለሆንኩኝ እኛ ቤት መጣችሁ ደግሞ ስለበላችሁ፣ ስለጠጣችሁ ሁልጊዜ ይሄ እሁድ ቤት እልፍኝ ከማስደሰት ከማዝናናት፣ አዲስ መረጃ ከመስጠት አኳያ የሚለምድ ቤት ነውና ግብር ቤት በለው። ጠብቁን፣ በቅርቡ ደግሞ ከዚህ በተሻለ እንመጣለን። መልካም እጅግ አድርጌ ያመሰግናለሁ። እንግዲህ ክብራትና ክብራን ተመልካቾቻችን ከዚህ ቀደምም የኢትዮጵያ ብሮድካስቲንግ ኮርፖሬሽን በተለያዩ ተቋማት ላይ ማህበራዊ ኃላፊነትን ከመወጣት አንጻር እንደ ምሳሌ ማንሳት የምንችለው የኢትዮጵያ አየር ኃይል ስቱዲዮን መገንባትን ጀምሮ ጨምሮ ሌሎችም በርካታ ማህበራዊ ኃላፊነቶችን እየተወጣ ይገኛል። እንግዲህ ከዚሁ ጋርም በተያያዘ የዛሬው የኢፍጣር መርሃግብርን እንግዲህ ማከናወኑ በሰራተኞች መካከል ያለውን አብሮነት፣ አንድነት፣ መስተጋበርን የሚያሳይ ከመሆኑ አንጻር አንድ ሌላ ማህበራዊ ኃላፊነቱን መወጫ ማሳያ መንገድ እንደሆነም ነው የሚገለጸው። መልካም ምሽት።